ሰላም ጤና ይስጥልኝ። እንዴት ናችሁ ውዴ ቻናል የተካታዩ፣ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ለየት ባለ ቪዲዮ የመጣሁት እችኛዋን የቡና ማንከሽከሻ እኔ ገዝቻት ደግሞ እናንተም ደግሞ ከፈለጋችኋት ብዬ ላሳያችሁ ነው ይዣት የመጣሁት። ቡና እየቆላን እንግዲህ እናየዋለን ማለት ነው። በጣም ቆንጆ የሆነች በሸክላ ስለሆነች ቡናም ታሳምራለች። የሀገራችን ባለሙያዎች ናቸው እንግዲህ የሰሯት። በሌላ ማቴሪያል አይታችሁት ሊሆን ይችላል። እችኛዋ ግን ሸክላ በሸክላ የተሰራችውና ዋጋዋን በጣም ርካሽ ነው። ዋጋዋንም እነግራችኋለሁ። በጣም ቆንጆ የሆነ ናቸው የሁላችሁ የምታምር ማንከሽከሻ ናት፣ ትወዱታላችሁ። ኬትም እንደገዛውት እንግዲህ እነግራችኋለሁ መጨረሻ ላይ ቡናም ታሳምራለች። የሁላችሁ ቆንጆ አድጋ ነው የምትቆላው። እጇም አጭር አይደለም ምንም አያቃጥልምና፣ በጣም ቆንጆ የሆነች ማንከሽከሻ ናት፣ ትወዱታላችሁ። ቡናም እንግዲህ እየቆላው ደግሞ አሳያችኋለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ወደ እናንተ እንዲደርስ ማለት ነው። ዛሬ እንግዲህ እችን ማንከሽከሻ እንግዲህ የሸክላ ማንከሽከሻ ነው። እንግዲህ እየቆላ እንግዲህ ቡና የማሳያችሁ ማለት ነው። በጣም ቆንጆ ማንከሽከሻ ናት። በእውነት ግዙት፣ ትወዱታላችሁ። ዋጋዋን በጣም እርካሽ ነው። በሌላ ማቴሪያል በጣም ውድ ሆኖ አይቼዋለሁ። ይሄኛው ግን እርካሽ ነው እና እኔ የገዛኩት ከሳሪስ ነው ከሳሪስ ገበያን የገዛሁት ሸክላ ከሚሸጡት ሰዎች የቡና ማንከሽከሻ ብትሏቸው ይሰጧቸዋል። የሸክላዋ ማንከሽከሻ አሁን የመጣችሁ ብላችኋቸው እና ዋጋውን በጣም እርካሽ ነው። እስከ አራት መቶ ብር ድረስ ከሶስት መቶ ሀምሳ እስከ አራት መቶ ባለው ውስጥ ትገዙታላችሁ። እኔም የገዛሁት ሶስት መቶ ሀምሳ ነው። እንግዲህ ድንገት አሁን ወደድ ብሎ ካገኛችሁ እስከ አራት መቶ ድረስ ነው የምትገዙት። በጣም ቀላል ነው። ያኛውን ጉዶ ነው ስላየሁት የሆነ ሲዘዋወር ስላየሁ ነው። ይሄኛው ግን በጣም ቆንጆ ነው፣ ሸክላ ነው እና ትወዱታላችሁ። ቡናን በጣም ይሁላችሁ። የሚያሳምረው በዚህ በአፉ በመያዣው በኩል ነው፣ ቡናውን የምታወጡት ማለት ነው። ይሁላችሁ የሚያምር ቆንጆ ቡና ነው የሚቆላው ከወደዳችሁት እንግዲህ እንድትገዙት ብዬ ዛሬ እሱን ይዤላችሁ የመጣሁት ቀለል ባለ ቪዲዮ እንግዲህ ነው የመጣሁት። ይሁላችሁ ቡናው ራሱ አያምርም? ቀይ አድርጎ ነው የሚቆላላችሁ እና ዛሬ እንግዲህ በሱን የመጣሁት ትወዱታላችሁ፣ ግዙት። በእውነት እንግዲህ እኔ እዚህ ጋም ደግሞ ንፍሮ ያመጣው ደግሞ የነጩን ቦሎቄ እና የድፍን ምስር ነው። ጤናማ የሆነ ንፍሮ ማለት ነው። እንደዚህ ጤናማ ንፍሮ የምትፈልጉ ሰዎች ደግሞ እንደዚህ በነጩ ቦሎቄ ማታ ዘፍዝፋችሁ ጠዋት ላይ ቀቅላችሁ መሀል ላይ ሲደርስ ደግሞ ደፈ መስሩን ጨምራችሁ እንግዲህ ቆንጆ አድርጋችሁ ቀቅላችሁ መመገብ ትችላላችሁ። ንፍሮውንም ያው ጤናማ የሆነ ንፍሮ ለምትፈልጉ ሰዎች ማለት ነው። አዚ ጋር ደግሞ ይኸው ቡናችንም ደርሶ እንግዲህ ይኸው ቀድቼዋለሁ በጣም ቆንጆ ማንከሽ እንግዲህ ማንከሽከሻዋን ነው እንግዲህ ያው ላስተዋውቃችሁ። እኔ ምንም የገበያ እንትን አይደለም እየሰራ ያለሁ ከማንም ሰው ግዙት፣ ግን ርካሽ ስለሆነች ያኛው ትንሽ ወደድ ያለ ስለሆነ አንድ ያየሁት አለ ሲዘዋወር እንደዚሁ እንትን ላይ እና እሱ ትንሽ ወለድ ያለ ስለሆነ፣ እንደዚህ በሀገራችን ደግሞ ባለሙያዎች የተሰራ ቀለል ያለ ማንከሽከሻ ስለሆነ ገዝታችሁ ተገልገሉበት። እንግዲህ በሌላ ስራ ደግሞ ያው በምግብ ስራዬ ደግሞ በሚቀጥለው በሌላ ደግሞ ስራ እመለሳለሁ። እንግዲህ ስለሁሉም አመሰግናለሁ። ላይክ አድርጉልኝ። ሰላም ሆኖ ቻው።